1889 ዓመተ ምህረት ወደ ሀገር ቤት የገባው የፊልም ጥበብ ላለፉት መቶ ዓመታት በኢትዮጵያ ፖለቲካዊና ኢኮኖሚያዊ ዘርፍ ውስጥ የሀገሪቱ አንድ አካል ሆኖ ሲሰራ ቆይቷል። መቶ ሰላሳ ዓመት ኑናን ሲኒማ ከገነባን አስከፍለን ሩቢል እያስከፈልን ትንሽ ሰይጣን ቤት እያስከፈልን ማሳየት ከጀመር መቶ ዓመት ና ነው ነው። በእግዚአብሔር እንዲህ አያስፈልግም። እኔ እኮ ሌሊቱን በሙሉ ቁጭ ብድግ ስል ነው የማመሸው። ወደሽ አንቺው የገባሽበት ጉዳይ ነው። የፊልም ጥበብ ከየጊዜው የቴክኖሎጂ እድገት ጋር ተያይዞ ከፍተኛ የምስል ጥበባዊ ደረጃ ላይ ራሱን እያዘመነ የቀጠለ ሁሉን አቀፍ የኪነ ጥበብ ዘርፍ ነው። በሀገራችንም እንደ ዘመኑ ፖለቲካዊ ማህበራዊና እንዲሁም የቴክኖሎጂ ለውጥ ውስጥ ራሱን እየቀየረ አሁን ያለንበት ደረጃ ላይ ደርሷል። በዘርፉ ያሉ የሀገራችን ባለሙያዎችም የሀገራቸውን ማህበራዊ ጉዳዮችን አኗኗርና ፍልስፍናን የሚያሳዩበት አንዱ የጥበብ መንገድ ሆኖ ሰርቷል። በፊልም ጉዳይ ከ1994 ዓ ም ጀምሮ ፊልም ዙሪያ ላይ ነው ያለሁት። እንግዲህ እኔ ስጀምር 1990 ነው ይግረማችሁ። እግዚአብሔር ይመስገን 28 ዓመት ነው በዚህ ሙያ የቆየሁት። ላለፉት 12 ዓመታት በኢትዮጵያ ፊልም ኢንዱስትሪ ውስጥ አሁን 20 ዓመት ሲኒማ የምንለው ነገር የሀገርን ባህል፣ ታሪክ እውነት በተለይ ከምን በላይ ደግሞ አይደንቲቲ ማንነትን የምንገልጽበት ራሳችንን የምናይበት መስታወታችን ነው። የውስጥ ስሜቶቻችንን፣ ፊሎሶፊያችንን የምናስቀምጥበት ስቶሪዎቻችንን፣ ያለፉ ታሪኮቻችንን የምናኖርበት የወደፊት ደግሞ ምኞታችንን፣ ፍላጎታችንን፣ እድገታችንን ምን ስንቅ የምናደርግበት ሰው አእምሮ የሚቀረጽበት እንዲሁም ደግሞ ፍትት ዝንት ተብሎ ማለት ነው። ሰው ድካሙን የሚፍታታበት ራሱን ማሳጅ የሚያርግበት አእምሮውን የሚያክምበት መድኃኒቱ ነው። እንግዲህ የፊልም ሙያ በተለያዩ የሙያ ፕሮሰሶች ውስጥ አልፎ ለተመልካች የሚቀርብ አንድ የጥበብ ዘርፍ ነው። ከጽሁፉን ወይም የፊልም ሀሳቡን ከሚያመነጨው ደራሲ ወይም ስክሪን ራይተር ጀምሮ ከዛ ዳይሬክተሩ ከዛ ፕሮዲውሰሩ ከዛ አክተሮቹ ከዛ ደግሞ በቴክኒካል ፖዚሽን ላይ የሚሰሩ ባለሙያዎች ሁሉ የዛን የፊልም የቀረጻ ፕሮሰስ አልቆ ሁሉ ነገር ተጠናቆ ኤዲት ተደርጎ ለእይታ ሬዲ የሚሆነው ፊልም በነዚህ ፊልሙን በሚፈጥሩት ባለሙያዎች የሙያ አስተዋጽኦ ከተጠናቀቀ ካለቀ በኋላ የኤግዚቢሽን ወይም ደግሞ ዲስትሪቢሽን የምንለው ፌዝ ላይ ይደርሳል። መጨረሻ ሌለው የእርቂትና የስቃይ ቦታ እሰዳለሁ። የኢትዮጵያ የፊልም ኢንዱስትሪ እንዳስቆጠረው ዓመታት ስኬታማ ያልሆነ ኢንዱስትሪ እንደሆነ ይነገራል። ለዚህም በርካታ ምክንያቶች የሚጠቀሱ ሲሆን በዋነኝነት ለሙያው ትኩረት ካለመሰጠቱ ጋር ተያይዞ እንደሆነ አጽንኦት ይሰጥበታል። አራርቆናል። ኦልሬዲ ጋፕ የተፈጠረበት ጊዜ ነው። እኛ ፊልም መስራት የጀመርነው ሶ የማቴሪያል እጥረት አለብን፣ የእውቀት እጥረት ነበረብን፣ እንደዚህ በጣም ብዙ ነገር ያንን ነገር በቃ እየተሰባሰብን፣ አላቲኖስን እየመሰረትን እንደዛ ደግሞ እያልን ፊልም በማየት እየተማርን ያገኘናትን መጽሐፍ እያነበብን እንደዚህ እያለ ዴቨሎፕ አረገ። ታደለ ፈለቀ እባላለሁ። ላለፉት 12 ዓመታት በኢትዮጵያ የፊልም ኢንዱስትሪ ውስጥ ከኋላ የፊልም ስኮሮችን በመስራት እታወቃለሁ። እንግዲህ በርካታ ፊልሞች ኦልሞስት ወደ ዘጠና የሚደርሱ ፊልሞችን እሰርቻለሁኝ። በጣም ብዙ አስቸጋሪ ሁኔታዎች ነበሩ። በተለይ ከዚህ ከፊልም ስኮር ጋር በተገናኘ ኢትዮጵያ ውስጥ ይሄ ሙያ ትምህርት የሌለው ነው። አንዱ የኦሪጂናሊቲ ጉዳይ ተከትሎ በቅርቡ መንግስት አዲስ እና እጅግ ዘመናዊ የሲኒማ ኮምፕሌክስ ህንፃን ሰርቶ ለኪነ ጥበብ ባለሙያው አበርክቷል። አዲስ ሲኒማ ኮምፕሌክስ በሀገራችን ከረጅም ጊዜ በኋላ የኢትዮጵያ ፊልም ኮርፖሬሽን ከፈረሰ በኋላ ምንም ይህንን ስራ ሊሰራ የሚችል የተደራጀ ተቋም አልነበረም። እንዲሁ አዲስ አበባ ሲኒማ ቤቶች አስተዳደር ድርጅት ሶስት ሲኒማ ቤቶችን እያስተዳደረ የነበረው ነገር ግን መንግስት ለዘርፉ ከሰጠው ትኩረት አንጻር ከፖሊሲም ከስትራቴጂክም አንጻር ይህንን ሊመልስ የሚችል ተቋም ያስፈልግ ነበር። መሰረተ ድንጋይ ተጥሎ ለረጅም ጊዜ ከቆየ በኋላ አሁን በቅርቡ በልዩ ትኩረት እንግዲህ ወደ ታች አራት ወለል አለው፣ ወደ ላይ ስምንት ፎቅ ያለው በአይነቱ ልዩ የሆነ የመንግስትም ሁለት ትላልቅ ሲኒማ ቤቶች ያሉት ፕሮዳክሽን ካምፓኒዎች፣ የሙዚቃ ካምፓኒዎች፣ የቲያትር የፊልም ሁሉ የሚሰሩ ሰዎች አንድ ላይ የሚሰበሰቡበት ሀብ እንዲሆን ተፈልጎ ነው የተደራጀው። የምንገኝበት ክፍል በሰውኛ ፕሮዳክሽን የኮስቱም ዲዛይን ዲፓርትመንት ነው የምንገኘው። እዚህ ዲፓርትመንት ውስጥ ለፊልሞቻችን፣ ለተከታታይ ድራሞቻችን፣ ለቲያትር፣ ለዳንስ፣ ለመልቲሚዲያ ፐርፎርማንሶች የምንሰራቸው አልባሳት ክፍል ነው። ልብሶቹ ከዲዛይን ጀምሮ ከዲዛይን ሀሳብ፣ ስፌት፣ ከዛ እስኪለበስ ድረስ ሆኖ የሚታይበት ቦታ ነው። ይሄ ቦታ አሁን ለሲኒማው ትልቅ እድል መጥቶ እንዲህ ያለ ህንፃ ተሰርቷል። ስለዚህ ክሬቲቭ ሀባችን መጥቶ ያለውን ነገር እንዲያሳይ የሚል ተስፋ ተሰጥቶን የመጣ ነው። እኛም ይኸው ሁሉ ነገራችን ይዘን መጥተናል። እንደዚህ አእምሮብን ሰው እንዴት ነው የሚሰሩት፣ ከካሜራ ጀርባ ያሉትን ጉዞዎቻችንን የምናይበት ክፍል ነው። ሲኒማ ኮምፕሌክስ ከመጀመሪያው ከምርት ጀምሮ እስከ መጨረሻው አውትፑት ድረስ የሚታይበት ቦታ የሚገኝበት ማለት ነው እና ለቀረጻ የጥም ሰዓቶች እዚሁ ኤዲት አርገሽ፣ እዚሁ እንትን አርገሽ፣ እዚሁ ደግሞ ስክሪን ታደርገዋለሽ። ሁለት ትላልቅ ሲኒማ ቤቶች አሉ። የቻይልድም ያዋቂም በሀገራችን አሉ የሚባሉት ፕሮዳክሽን ካምፓኒዎች የህፃናትም ያዋቂም ገብተዋል። እንግዲህ እኛም በህግ ፊልም ማምረት ስልጣን ተሰጥቶናል። የከተማ አስተዳደሩ ለሲኒማ የተሰጠውን ትኩረት ማሳያ ማዕከል ነው። የኢትዮጵያ የፊልም ኢንዱስትሪ በዓለም አደባባይ ሀገራችንን እንዲያስጠራ፣ ባህሎቻችንና እሴቶቻችንን እንዲያስተዋውቅ፣ ብሎም የዘርፉን አቅም እንዲያጉለብት በማሰብ ጭምር የተገነባ ነው። ሰው ያለውን ካላመሰገነ ነገ አይጨመርለትም አይደለ? በጣም ከትላንት ዛሬ የተሻለ ነው። ነገ ደግሞ የበለጠ ብሩህ እንደሚሆን ተስፋ እናደርጋለን። ይሄ ሙያ በቃ እንዲሆኖበት እንዲህ ተደርጎ እንደዛ ብዙ መከራዎቹ ስለተነገሩለት አሁን ስኬቶቹን ማውራት ነው። እኔ ደስ የሚል በአጠቃላይ መጀመሪያ ይሄ ሀሳብ በመምጣቱ እራሱ በጣም ትልቅ ምስጋና ማቅረብ እፈልጋለሁ አጠቃላይ ለመንግስትም ይህንን ስራ ላከናወነ ምክንያቱ ደግሞ ምንድን ነው? ብዙዎቻችን እንደምታውቂው በተለያየ ስቱዲዮ ውስጥ የተለያየ ቦታ የየራሳችንን ሀሳብ ኢምፕሊመንት ስናደርግ የነበረው እና ይሄ ኮምፕሌክስ ግን ብዙዎቻችንን ያቀራርበናል። እዚህ ኮምፕሌክስ ላይ በጣም በርካታ ሙያተኞች ይመጣሉ። የሚጽፍ ሰው ይኖራል፣ ካሜራ የሚሰራ ሰው ይኖራል፣ ሳውንድ፣ ሜካፕ፣ ስኮሪንግ ደሞኛ። ስለዚህ በጋራ መስራታችን አጠቃላይ መጪውን የኢትዮጵያ ፊልም ኢንዱስትሪ ለማሳደግ በቅርበት ለመስራት ለመተጋገዝ በጣም ትልቅ ሮል ይኖረዋል ብዬ ነው ማስበው። እንደዚህ አይነት ነገሮች መጀመራቸው በጣም ጥሩ ነው። ጅማሮ ነው መቀጠል አለበት። በጣም ትልቅ ነገር ነው። ቀጥሎ ማለት እንደ ፊልም ሰሪ ስቱዲዮ፣ ነገ ደግሞ እንደዚህ ስቱዲዮ አንድ ላይ ሆነን የምንገነባበትን በራሳችን እንደዚህ ገንብተን የምንሰራበትን ስፔስ የምናገኝበትን ነገሮች ፋሲሊቴት የሚያደርጉበትን በአብረን የምንሰራበትን አውድ የሚፈጠር ለመፍጠር እድል ይሰጣል ብዬ አስባለው። መሆኑ በጣም ጥሩ ነው። የሚሆነው የበለጠ ያጓጓኛል። በስቴት ኦንድ በሆኑ በተለይ በመንግስት የሲኒማ አስተዳደሮች የሚመሩ የሲኒማ ቤቶች በግለሰብ ከሚመሩ የሲኒማ ቤቶች በተሻለ መንገድ ለሲኒማ ባለሙያዎቹ የተሻለ የትርፍ ማግኛ መንገዶችን የማመቻቸት እድልን ከፈጠሩ የተያያዘ ነገር ነው። እነዚህም ሲኒማ ቤቶች ውስጥ የሚሰሩ ወይም ለመታየት የሚችሉ ቆንጆ ቆንጆ ፊልሞች የሚሰሩት ባለሙያው ከነዛ ፊልሞች የሚያገኘው ጥቅም ለዛ የተሻለ ስራ የሚጋብዘው መሆን ሲችል ነው። ስለዚህ ከአንድ ፊልም ላይ እኔ የሰራሁት ፊልም ገቢ ካላገኘው የተሻለ ነገር ለመስራት የምችልበትን አቅም ከዛ ፊልም መስራት ካልቻል የተሻለ ነገር መስራት አልችልም ማለት ነው። ይህንን የሚያግዝ ሳይክል በእነዚህ ሲኒማ ቤቶች የመፍጠር እድል ይኖራል ብዬ ተስፋ አደርጋል።